ሶስተኛውን ክፍል እነሆ። ብሌል እና ጠቢቡ የት ሄዱ? የጠቢቡ እሑድ ከውጭ ወታለች መሰለኝ፣ እሷን እንጠይቅ ብለው ተያይዘው ወጡ። እንዲህ ጥፌም ቤተ ክርስቲያን ብላ ጠዋት እንደወጣች አልተመለሰችም አሉ። እንግዲህ በዚያው ዘመዶቿን ጠይቃ ልትመጣ ይሆናል ይሆናል እና ሀይሉ አልጨረሱም ለሰላሳ ደቂቃ ብቻ ነው ኢንተርቪው የምንደረገው ብለው ገብቶ ይሄው ሁለት ሰዓቱ ናቸው። እነሱን ቁጭ ብዬ እየጠበቅኩ ነው። ምን ነው ፈልጋቸው ነበር? ምን ያደርጉልኛል? ስራዬን እንድሰራበት ነው እንጂ ስራ ታዲያ ከእነሱ ጋር ምን ያገናኛል? ሲበየድ ድምፁ ካሜራ ውስጥ ይገባል፣ ይረብሸናል። እስክንጨርስ አቁም ብለውኝ አይደል? እዚህ ተጎልቼ እነሱ ነው የምጠብቀው። ነ ደግሞ ስራ ፈትቼ እንደዚህ ቁጭ ስል የማናስበው ነገር የለኝም። ምን አሰብ እነዚህ ሰዎች ለምንድን ነው እኛ ገብተን የሚነጋገሩት እንድንሰማ ያልፈለጉት? እያልኩኝ በቃ አትግቡ አሉ እንዴ። ባይሉስ ለአፋቸው እንኳን ከፈለጋችሁ አብራችሁን ሁኑ ማለት አይችሉም ነበር? አብራችሁ መሆን ከፈለክ አንተስ አብሬያቸው ልሁን አትናቸውም ነበር? ለ ነገሩን ያልኩት አባባ፣ ስገባስ ምን እጠቀማለሁ? ጋዜጠኛው ማናገር የፈለገውን እንደሆነ ሀይሉን ነው። አትናደድ የኔ ልጅ። ራኔ ምን ያናድደኛል ታዲያ ሌላ የሚሰራ ስራ የለም? እንዲሁ ዝም ብለህ ደጅ ከምትቀመጥ መልስ እንጂ። እንደው ድምፅ የሌለው ካሜራ የማይረብሽ ሥራ ጠፋ? ድምጽ የሌለው የማይረብሽ ስራ እጅን አጣምሮ ቁጭ ብሎ ማሰብ ነው ወይ? ጓደኞቹ ጋር ለምን ደረስ ብለህ አትመጣም? እዚህ ተቀምጠህ ጨረሱ አይጨረሱ እያልክ በር በሩን ከምታይ። ጓደኞቼ በሙሉ በዚህ ሰዓት ሥራ ላይ ናቸው። ሥራ ፈታው ብዬ እነሱን ስራ ማስፈታት ያለብኝ ደግሞ አይመስለኝ። በእግር ዞር ዞር ብለህ ከተማ ተንሸራሸርክ ብትበጣስ። መንሸራሸር አላሰኘኝም አባባ። ወይ እዚሁ ቁጭ ብለህ እንደው የምታነበው ጋዜጣ ምናምን ነገር የለህም? የኔ እዚህ መሆን የሚያስቸግርህ ነገር አለ አባባ? እኔን ለምን ያስቸግረኛል? አንተ ስራ ከምትፈታ ብዬ እኮ ነው። ግድ ነው መቀመጡ ይሻለኛል። መቀመጥ መቆመጥ ነው። ይሄ ጭንቅላታችን መጥፎ ነው፣ ባህሉ ባዶን ከተውኮ ብዙ የማያስፈልጉ ንፋሶችን ያስገባል ነገር ይጎነጉናል። በተገኘው ስራ ካልጠመድከው ለአንተም አይበጅም። ምን ማለት ነው? ስራ የፈታ እጅና አእምሮ ደግ ነገር አያስብም ማለት ነው። እኔ እንሠራው አላጣሁም። በቀደም ውጭ ይሄዳሉ በቶሎ አድርስልኝ ያልከኝን አምስቱን አልጋዎች እየሰራው ነበር። አሁንም እነሱ እስኪጨርሱ ነው የሚጠብቀው እንጂ እጆቼም አእምሮ ወይም ከስራ አልቦዘኑ። እንደዛ ከሆነ ደግ ምን ሆነ ነው። ግን አባባ ምን ሆነ? የምትሰራው ስራ ወይም የምትሄድበት ቦታ የለም አለኝ። እረ እኔ ገና ብዙም ይሄድበት አለኝ። ቤት እንዳትገባ እንግዲህ ለዛሬ ቤቱ የሀይሉ ሆኗል። ጋዜጠኞቹ ሳይሄዱ መግባት አይቻልም። ይሄንን አውቃ መሰለኝ ማማን በጠዋት ቤቷን ጥላ የጠፋችሁ ይጠፋጩ። ምሳ በልተሃል? ቁርሴን ከረፈደን የበላሁት ከሰዎች ጋር የሥራ ቀጠሮ ነበረኝና እንዴት ያለ ዱለት ጋብዙኝ መሰለህ እንግዲህ ቤቱ እስኪለቀቅ ዞር ዞር ብለህ ተመለስ፣ ወይ ከጓደኞቹ ጋር ተጫወት። ኧረ እኔ ዛሬ የሚያጫውተኝ አልፈለኩም። አንድ አጣብቀኝ ውስጥ ገብቻለሁ የሚገላግለኝ እየፈለኩ ነው። ምን ነው? የተፈጠረ ችግር አለ? አዲስ ወሬ ነበረኝ፣ ለማን እንደምነግረው ጨንቆኛል። እንጂ አዲስ ወሬ? የምሥራች? የምስራች ነው መርዶ? ለአንዳንዶቻችን የምስራች ሊሆን ይችላል ለአንዳንዶቻችን ግን መርዶ ነው። ለእኔ ልትናገረኝ ትችላለህ። እኔም መጀመሪያ ከአንተ ጋር ብማከር ይሻላል ብዬ ነው የመጣሁት። እንዴት እንደምናገሩ ግራ ገብቶኛል፣ ጨንቆኛል። ባህሩ እኮ ምንድን ነው፣ መታፈሪያን ታውቀዋለህ? ያ በቀደም ከማማ ጋር የተጋጫችሁበት ሰውዬ አይደለም። አዎ፣ አልጋ በአልጋን ውጭ ሀገር ወስዶ እንዲያስተዋውቅ ከቻለም ወስዶ እንዲሸጥ የተስማማ ነው ሰው ነው መታፈሪያ ማለት ነው። ታዲያ በዚህማ ማ ተስማምተን አይደለም? ውጭ የሚላክ አምስት አልጋ ስራ ተብዬ እየሰራ ያለሁት እርግጥ እጥፌ፣ እነዚህ አልጋዎች ከዚህ ግቢ ወጡ ዕለት የኔም ሬሳ አብሮ ይወጣል ብላ አሻፈረኝ ብላለች። ከሰውየው ጋር በመስራቱ ሐሳብ ፈጽሞ አትስማም። ለምን? ችግሩ ምንድን ነው? ችግሩማ ባህሩ፣ መታፈሪያ እንደዛሬው የእንጀራችን ምንጭ ሳይሆን በፊት የዚህ ግቢ ዘመኛ ነበር። አንደኛ ነገር እጥፌ እንዴት ወርጄና ተዋርጄ በዘበኛ ይታዘዛለሁ? በይናት ሁለተኛ ደግሞ መታፈሪያን ከዚህ ቤት ያባረረችው አዋርዳና ድብድባ ነው። በምን ምክንያት? በአንተ ምክንያት። እንዴት በኔ ምክንያት? ይኸውልህ፣ አንተ እንደተወለድክ የአባትህን ማንነት ለማወቅ እዚህ ግቢ ያልተመረመረ የወንድ ፍጡር አልነበረም። አንዱ ተጠርጣሪም መታፈሪያ ነበር። ከሰራተኛ ወልዶ ካደኝ ብላ በጣም ክፉ ክፉ ተናግረው። ብቻ ያለፈውን ማንሳት ምን ያደርጋል? ከዚህ ቤት በፍቅር የተለየ ሰው አይደለም። አሁን ይሄ የሚያጣላል መሰለኝ። የኔ አባት ማንነት መታወቁን ካወቀና ለተፈጠረው ሁሉ ይቅርታ ከተጠየቀ ምን አለበት? ማን ነው ይቅርታ የሚጠየቀው? መታፈሪያ ነው፣ ያለ ጥፋቱ ተቀጥቶ ነው የወጣው አላልክም? ይቅርታ መጠየቅ ነው። አይ አይ በዓሉ እንኳን ይቅርታ ሊጠየቅ እሱ ራሱ ይቅር ብሎን አብሬያችሁ ልስራም ብሎ አልሆነ። የተገላቢ ጦሽ ሆኖብኝ ነው እኮ የተቸገርኩት። እሱ ረስቶታል፣ ስለተፈጠረውም ነገር አያነሳም። ታዲያ በቃ እኛ መርሳት ነው አለብን። ባህሩ ደግሞ የጥፌን ስታውቃል ተጠራጥረዋለች፣ አላመነችውም። የወጋ ቢረሳ የተወጋ አይረሳም አውቆ ሊበቀልልው ነው እያለች ወይ እኛ ለምን ነገሩን በሚስጥራ እንይዘውምና አምስቱን አልጋዎች ለመታፈሪያ እናስረክበው። በኋላ ምንም ጉዳት የማይመጣ መሆኑን ካወቀች ትተዋለች። እንደነገርከኝ ከሆነ ደግሞ አልጋዎቹ ከሀገር ወጥተው መሸጥ ቢጀምሩ ለስራው በጣም ጥሩ ነው። የምንፈልገው ይሄንን አይደል? የጥፍ ወርቅ ስታውቃት እዚህ ቤት ዋነኛ የቁጣዋ መንስኤ ምን ሆነና እኔን ሳታስፈቅዱ ለኔ ሳትነግሩ ምንም አታድርጉ እያለች አይደለም? ዘወትር እምትጣለው ካለፈ በኋላ እኮ ታድያ ትረሳዋለች። ግዴለም። እሷ እንዳታውቅ አድርጎ አልጋዎቹን ማስረቅ ከቤት ብቻ ሳይሆን ከሀገርም እንደወጡ ስታውቅ ምን ታመጣለች? በኔ ሆነብስ ሳትወድ በግዷ ትቀበላለች። ወይ ባህሩ፣ በኔ ቦታ ሆነ ብታየው ማውራት እንዴት ቀላል ነው ነበር ምትል። ያልገባህ ሌላም ጣጣ አለብኝ። ምን? አምስቱን አልጋዎች ማውጣትና አለማውጣት ለኔ እዳው ገብስ ነው? አሁን የጨነቀኝ ይሄ አለኝ። ያልኩ ወሬ? እሺ ምንድን ነው መታፈሪያ አምስቱን አልጋዎች ራሴ ውጭ ወስጄ እንድሸጠው ነው የፈለገው። አንተ? አሃ። ማለቴ ለምን? አንደኛ የእኔ ስራ ንግዱን ማመቻቸት ነው አለ። ከገዢዎቹ ጋር ላገናኝህና ራሴ እየተቆጣጠርክ ስራ ነው የሚለኝ። እሱ ላገናኘበት ኮሚሽን ብቻ ነው የሚፈልገው። እንዴ ራሱ አስመጭና ላኪ ነው አላልክም? ነው እሱማ እኔ እንጃ፣ እኔም አልገባኝም። ወጪህን እችላለሁ፣ አብረን ሄደን ከገዢዎቹ ጋር እንደራደራለን ነው የሚለው። ለመሆኑ የት ሀገር ነው ኤክስፖርት እንዲደረግ የተፈለገው? ላኦስ። የት ላኦስ? ምንድን ነው እሱ? እኔ ምን አውቄ፣ ሀገር ነው አለኝ። ማ ላኦስ? እንዴት ያለ ነገር ነው? የት ሀገር ነው ግን ላኦስ? አረ ላኦስ ራሱ ሀገር ነው። እንዴ አንተ እንዴ እያል ገጥፎ ወርቅ ምን ትበለኝ ላኦስ እስያ ውስጥ ያለች ሀገር ናት መታፈሪያ እንደነገረኝ ከሆነ እግዚአብሔሩ ካለ ዛሬ እኔም ስሙንም ሰምቼ አላውቅም ላኦስ እና ላኦሶች አልጋ ባልጋን ለመግዛት የፈለጉ የመጀመሪያ ህዝቦች ሊሆኑ ነው ማለት ነው ምን ልበለው እንግዲህ ተነጋግሬ መልሴን አሳውቀዋለሁ ብዬዋለሁ ዝም ብዬ አይሆንም ከምለው መጀመሪያ ከእናንተ ጋር ልነጋገርበት እኮ ብዬ ነው ምን በአንድ በኩል ያየኸው እንደሆነ ገንዘብ ነው። ስራዬን ነው እየሰራው ያለሁት። ገበያ አምጣ አላችሁ አመጣው፣ እንኳን አላቀው ስንጦሮጦስም ቢሆኑ ወርጀ ገበያውን ካመጣሁላችሁ እናንተን ምን ቸግራችሁ? እሺ እኛን አይቸግረንም፣ ለገበያ ጥሩ ነው አለ በል። በእውነት ግን አባባ ላኦስ ሂድ ቢሉ ትሄዳለ? ለምን አትሄድ? አንተ ለመሄድ ከፍቅድ ክታዳ ለሌላው ምን አስጨነቀ? ከመታፈሪያ ጋር ነው የሚሄደው ከዚህ ሰው ጋር እንኳን አገር ለቅቄ አብሬ ሊሄድ አብሬ ያመሸው ሁለትም እኮ በጭቅጭቅ ቁጭ አድርጋ ነው ብታሳድረኝ። ወይ ለምን እንደዚህ አናደርግ፣ ኃይሉን እናማክረው። የውጭ ገበያ ማፈላለግ እኮ ሲጀመርም የኃይሉ ኃላፊነት ነበር። እሱ ፈቃደኛ ሆኖ ሄዳለሁ ካለ ይሄዳል። በአንተና በማማ መካከልም ሰላም ይወርዳል ማለት ነው። እስኪ እንደ አፍ አድርገው። ለማንኛውም ኃይሉን አናግረዋለሁ። ለመሆኑ አልጋዎቹ እያለቁ ነው። እኔማ እስከ ነገ ቅዳሜ ድረስ አጠናቅቃለሁ ብዬ ነበር። ይኸው ዛሬ ግማሽ ቀን ስራውን አቁሜያለሁ። ምን ነው ያስቸኩላል እንዴ? መታፈሪያ ማ ለጉዞ የሚያስፈልግ ሁሉ አዘጋጅ። ከሀያ ቀን በኋላ እንሄዳለን። ሄዳል እንዴ ያለኝ ሀያ ቀን። ታዲያ ምኑ ሆነ? እኔን የቸገረኝ አረጋግቼ ለምኝም ቢሆን እንዳላሳምናት ጊዜው አጠረ። አረ እንዴ የኔ ስድሜ ቢያጠር ይሻለኛል እንዴ? ቆይ ቆይ ቆይ፣ ለካሜራ ብለው ያበሩትን የፓውዛ መብራት አጠፉት። ቃለ መጠይቁን ጨርሰዋል መሰለኝ። የፓውዛ መብራትም አብርተው ነበር እንዴ? እጥፊ ያለ መኖሯ በእጅታቸው አልበለኝም። ይኸው፣ ይኸው እየወጡ ነው። እንዴ እንዴ እንዴ! ምን ነው ምህረትና ያየኋት? አዎ አለች እኮ። እንዴት መጣች? እንዴት አትመጣ? እንደት መጣ አልነበር እንዴ ሽምግልና የሄዳችሁት? ታዲያ መቼ ተሳካልን? አይሆንም ብላ አይደለም ጢማችንን አብሬ የመለሰችን። ዋናው መምጣቷ ነው ቢሆንም ግን እንደዛ ለሀገር የከበዱ ሽማግሌዎችን ሰብስበን ሄደን እምቢ ያለች ሴትዮ በራሷ መምጣቷ ጥሩ ነው። ብቻ እንደምንዋላችሁ ደህነዋልክ? አይሉ እግዚአብሔር ይመስገን። ባህሩ፣ ጨርሰናል። አሁን መስራት ከፈለክ መቀጠል ትችላለህ። አሁንማ ምሳ ሰዓት ነው። አንደኛ ዬን ምሳዬን በልቼ ይሰራሉ። ምሳ ለምን አብረናን በላው እባካችሁ። ጋሽ ገብሬ፣ ባህሩ ለጋዜጠኞቹ ተብሎ ማማጥ ፍወርቅ ያዘጋጁት እንዴት አይነት ምሳ ለመሰላችሁ፣ ግቡና አብረን እንብላ። እኔ እንኳን ሰው ቅጥር ያለው አሁንም ለወጣ ስለ ነው የጨረሳችሁት። አረ እኔ ግን መጣሁ፣ በዛው የማጫውትህ ቁም ነገር አለኝ። ጥሩ እኮ ምሳ እየበላን አይሆንም። አይ እሱ እንኳን አይሆንም፣ ለብቻችን መሆን አለብን። ኃይሉ በቃ ከምሳ በኋላ አይሆን? እንግዲህ ከምሳ በኋላ ምህረትን ቤቷ አደርሳታለሁ ብያለሁ። አስቸኳይ ካልሆነ ማታ ብናደርገውስ? ይሁን ይደርሳል፣ ግድ የለም። ደህና ዋሉ። እሺ፣ ባሩ ማታ አንተም ትኖር የለም። የት እሄዳለሁ ብለ ነው። እሺ በሉ፣ ሰላም ዋሉ። በጣም እናመሰግናለን። በቃ ተነሳችሁ? ቡና ላፍላላችሁ። ምን እንዲያላችሁ፣ ቢሮ ስለምንገባ ነው። ይቅርታ ደግሞ ምሳ አስቸግረን። ሌላ ምን ይችላል? ቢደርሳልኩ አስር በእውነት እንቸኩላለን። ካሜራማኑ ቸኩላል አታዩትም፣ ክላክሱ በጠበጠኝ እኮ። ባይሆን ሌላ ጊዜ ይመጣለሁ ከሰሞኑ አንድ አልጋ ለራሴ ለመግዛት ሳልመጣ አልቀርም። ኧረ ምንም ችግር የለውም፣ ና ችግር የለም። አንተና እንጂ አንድ እናዘጋጅልሃለሁ። አዎ ፕሮግራሙ ግን መቼ ይተላለፋል? በመጪው ሳምንት ሰኞ ማታ ጠብቁት። እኔም ደውዬ አስታውሳችኋለሁ። ግን በእናት እንዳያመልጥ ደግሞ የሚያስፈልግ ነገር ካለ ቁረጥ አደራ። እኔ ዝም ብዬ ነው ያወራው። ይኸውና፣ እንደኔ እውነት ደስ አይልም የምትለው ካለ አውጣውሽ። ምረት ይሄ እሱ ስራ አይመስልሽም? ማታስኝ እንጂ አረ ምንም ችግር የለውም። እውነቱን ነው የምላችሁ፣ እንደናንተ አይነት የሚያስቀና ባለ ትዳር አጋጥሞኝ አያውቅም። ፕሮግራሙን ሰው እንደሚወደው አልጠራጠርም። በሉ ደህና ዋሉ። እሺ፣ ደህና ዋል

ሁለተኛ እንዴት ብለህ ልትስማኝ ትሞክርና፣ በዚህ በጥፍሬ ፊትን ቦጫጭር ነው የሚነቀ። ለእኔ ብለሽ ነው እንደዚህ ያሳደግሽ? ምኑን ነው? በነገራችን ላይ ጣቶች እንደማይብልሽ ነገርሽ አውቃለ። ያጠለኩልሽ ቀለበትም አሉልቅ አልተጣላሽ። ይሄድ ቦርሳይ ናምጣለ። ልትሄጂ ነው? የቀረኝ ነገር አለ። ማማ ጥፎርክ እስኪመጡ አጠብቂያቸው። ምን ያደርጉልኛል? ብቻቸውን ኢንተርቪው እንድትደረግበት ስለፈቀደልሽ ማመስገን የለብሽም? ቦርሳዬን ታመጣልኛለህ አታመጣልኝ? ዛሬ ካንተ ጋር አፍ ለመካፈት ምንም ፍላጎት የለኝም። እሺ፣ ቡና ላፍላልሽ? ማሾፈና ምን ነው፣ ቡና ማፍላት አይችልም ብለሽ ነው? ጠብቂና ማማ ጥፎር ወርቅን ጠይቂያቸው ከፈለግሽ። እሺ፣ ቡና ሚያስፈልኋላ። ሰውዬ ከእኔ ምንድነው የምትፈልገው?

መጣው ቦርሳሽ እንጂ ከዛ በፊት ግን እሺ ላልሽበት አንድ ጊዜ ከንፈርሽ ላይ እንድስምሽ ትፈቅድልኛለሽ እኔስ ክትች ላልክበት አንድ ጊዜ በጥፊ እንዳጮሉ ትፈቅድልኛለ እሺ አንቺ እንደ ጠላት ቤት አስመስለውት የለም እንደ ምን ሲሰሩ ነው ያሉት ምን ነው የተበላሸ ነገር አገኘሽ? ቆይ እስኪ፣ ምን አውቂ እንዴ? ባዩ ባዮ የተለወጠ ነገር ማወቅ አልቻልኩም። ብቻ ግን አንቺ ከፈፈይ ነገርለ አለ። ምንድነው? ዝም ብለሽ እኮ ነው ጥፌ። እነሱ ምንም አልነኩም። ሶፋው ላይ ነው ተቀምጠው ሲጠያየቁ የዋሉ? አንተ የት ነበርክ? እኔም አልነበርኩም? ነበርኩ። ታዲያ አልነበርክበትም እንዴት ትመሰክራለህ? አሁንስ አበዛሽው እንዴ። በምን ልናገር ስትይ ነው እ ይዋልሽው እኔማ እኮ እዚህ ተቀምጬ አይናቸውን ባያቸው እነሱም በነፃነት አይነጋገሩም፣ እኔም አያስችለኝም፣ የምናገርበት አላጣም ብዬ ነበር ከፊታቸው ዞር ያልኩት። ለመሆኑ ከኃይሉ ሌላ ማን ነው እዚህ ቤት የዋለው? ማንም አልዋለም። ብሌና ጠቢቡም እንዳንቹ ጠዋት የወጡ እስካሁን አልተመለሱ። አባባምብ ካለቀ በኋላ ነው የመጣው። አንተስ? እኔማ ነበርኩ ግን ውጭ ነበርኩ። ለምን አልገባህም? ምን ይሰራል ገብቶ? ውጭስ ምን ይሰራል? አብሯቸው ሆኖ የሚባለውን አይሰማም። ምን ያደርግለታል? እጥፌ ገና በቴሌቪዥን ሲተላለፍ ሊያዩ አይደለም። ለመሆኑ ለመንግሥት እንዲያቀርብ የተጠየቀውን ጥያቄ በመሆኑ አቅርቧል? እኔ እንጃ። እንዴት? እኔ እንጃ። እጥፌ፣ ባህሩ በምን ሊያውቅ ይችላል? አልገባሁም፣ አልነበርኩም ማለሻ። አይደለም እንዴ? እና ሲወራና ሲዶለት የተዋለውን አታቁማ? አዎን፣ አናውቅም። እንዴት አታውቁም? እንዴት እንወቅ? አትጠይቁም? ማንንን ጠይቅ? ማንን ጠይቅ? ኃይሉና ሰው ከሩቅ አገር ካሜራና ወረቀት ተሸክሞ መጥቶ የሰው ቤት አስለቀቁ በር ዘግቶ ሲጠይቅ፣ እናንተ ምን ተባለ ምን ተወራ ብላችሁ ጆሯችሁን ጣል ለማድረግ ሰነፋችሁ። አሁን እኮ ይህንኑ ልንጠይቀው ነው። እየጠበቅ ነው ያለ ነው።